እሺ ይሄ የምናየው እንግዲህ አሁን ከውስጡም ብዙ ተአምራትን ታያላችሁ። ይሄን እያየ ሰው ንስሐ ይገባል። ይሄ የማያምነው ትውልድ እኛም ደግሞ እነሱን አይተን በዚህ ምን ታሪክ እንደነበረ እንድናምን በሕይወት እያለን ብቻ ሳይሆን በሕይወት ሳንኖር ወደ የት ልንሄድ እንደሚንችል ቦታው ያው ራሱን የቻለ ወንጌል ነው። ምክንያቱም ወንጌል እንደምንሰማ ሁሉ ይሄን ደግሞ

ፀሐይዋ ወጥታ ቀን እስኪጨልም ድረስ እጅጉን የተገረምንበት የጉዞ አጋጣሚ እያንዳንዷ እርምጃችን መንፈስን በሚያድስ ተፈጥሯዊ ውበት ታጅቦ፣ መዳረሻችን ግን እጅጉን የተለየ ነበር። አምላካችን እግዚአብሔር ዓለምን የፈጠረበት መንገድ በእያንዳንዷ የመሬት አቀማመጥ ውበት የተገለጠ ነው። ብዙም ውጣ ውረድ የሌለበት በተለየ ተፈጥሯዊ የመሬት አቀማመጥ የታጀበ

በመንፈሳዊ ዓለም ውስጥ ላሉ ምዕመናንና ኦርቶዶክሳውያን ቀልብን የሚገዛ የማይሰለች የሚናፈቅ የበረከትና የድህነት ቦታ ሰላም ጤና ይስጥልኝ ውድ የቤተ ማርያም ሚዲያ ቤተሰቦች እንዴት ናችሁ ዛሬ የቃል በቃል ፕሮግራማችን ከስቱዲዮ ወጣ ብሏል አንድ ቦታ አብረን ይሄን እንሄዳለን እስከ መጨረሻው ድረስ ከኔ ጋር ቆዩ በቦሌ አራብሳ ገጠራማ ቦታ ውስጥ የሚገኘው

ዋሻ ቅድስት ስላሴ ቤተ ክርስቲያን ቦታው በተወሰኑ የመኖሪያ ቤቶች እየተከበበ ሆኖ በአብዛኛው በገበሬዎቹ የእርሻ ሰብሎች ዙሪያውን የተሸበበ ሆኖ እንመለከተዋለን። ወደዚህ መንፈሳዊ ቦታ ጉዞ የጀመርነው በቀን ጥቅምት 7 2018 ዓ ም

በቅድስት ስላሴ አመታዊ ክብረ በዓልነት ነበር። ውድ ቤተሰቦች እንግዲህ ከላይ እንደነገርኳችሁ ዛሬ ዋሻ ቅድስት ስላሴ ቤተክርስቲያን ነው የተገኘ ነው። እንግዲህ ዋሻውን አብረን እንጎበኛለን። እንኳን አደረሰ እንኳን አብሮ አደረሰ። እግዚአብሔር ይመስገን። እንግዲህ ዛሬ ቤተ ማርያም ሚዲያ በቃል በቃል ፕሮግራማችን እዚህ ዋሻ ቅድስት ስላሴ ቤተክርስቲያናችሁ መጥቶ አንዳንድ ነገሮችን ለምእመናት ለማሳየት ነበረና

በጣም የሚገርም ነው። በአራቱ ማዕዘናት ተዘዋውረን እያየን ነበረ። አጠቃላይ ስለሻው ለተመልካቾች መረጃ ስጥልኝ። እሺ እንኳን በደህና መጣችሁ እንላለን። ከዚህም የተሻለ ስራ እንዲሰሩ ከዚህም የተሻለ ነገር እንድታስተዋውቁ እግዚአብሔር ይፍቀድላችሁ፣ እግዚአብሔር ይፍቀድልን። ይሄ እንግዲህ በቦሌ ለሚኩራ አራብሳ

ዋሻ ቅድስ ስላሴ ቤተክርስቲያን ይባላል። ይሄ ውስጡ ዋሻው ስፋቱ ከ520 ካሬ በላይ ስፋት አለው። ከቤተክርስቲያኑ በመግቢያ በቀኝ በኩል የሱባኤ መያዣ ከሰባ ካሬ በላይ ስፋት ያለው አለ። ከዚያ በቀጥታ ስንገባ ደግሞ ቤተ መቅደሱ ጋር እንገባለን ማለት ነው። ከቤተ መቅደሱ በግራና በቀኝ የሚፈሱ ጸበሎች አሉ። ከዚያ ሲቀጥል ደግሞ በቀኝ በኩል የአርሴማ የቅዱስ ገብርኤል ጸበል

አምሳለ ሲወል አምሳለ ሲወል ዘጠና ሜትር ርቀት እንዲሄድን ደግሞ የቅድስት ኪዳነ ምህረት ጸበል እናገኛለን ማለት ነው። ስለዚህ ቀጣይ ጉብኝታችን በቅደም ተከተል የምንጎበኝ ይሆናል። ይሄ የምታዩት ፊት ለፊቱ ዋሻ ቅድስ ስላሴ የቤተ መቅደሱ ቤተ መቅደሱ ነው፣ ቤተ መቅደሱ ማለት ነው። ወደ ቀጣዩ ደግሞ ጉብኝት የምንሄደው በስተ ምስራቅ፣ ከመቅደሱ በምስራቅ በኩል የሩፋይልን ጸበል ጎብኝተን ወደ ቀጣዩ እንሄዳለን ማለት ነው። ተመልካቾች አብራችሁ

ቤተ መቅደሱ በምስራቁ በኩል የሚፈልቀው የቅዱስ ሩፋኤል ጸበል ነው። ከዚህ በላይ ሆኖ ሞልቶ አይፈስም ማለት ነው። ቤተ መቅደሱ ያው የምታየት ነው። በስተ ምስራቁ በኩል ጸበሉ ያለው ማለት ነው። ወደ ቀጣዩ ወደ ስላሴ ጸበል እንሄዳለን። ተፈጥሮ በዚህ ልክ ውበትን የደፋበት ይህ መንፈሳዊ ቦታ

ለበርካታ ምዕመናን የጽድቅና የበረከት እንዲሁም የድኅነት ቦታ ነው። ውድ ኦርቶዶክሳውያን ቤተሰቦቻችን ዛሬ የዚህን ልዩ መንፈሳዊ ቦታ አጠቃላይ ምንነት አብረን እንጎበኛለን። በቅዱሳን አባቶቻችን የራእይ ዘመን ምክንያት የተመሰረተ እንደሆነ የተነገረለት ይህ መንፈሳዊ የበረከት ቦታ በዝቅተኛ የመሬት አቀማመጥ ላይ የሚገኝ ሲሆን

ወደ ዋሻው ለመግባት በጉጉት እየተጠባበቅን ወደዚያው አመራን። አሁን ከቤተ መቅደሱ በስተቀኝ በኩል አይደል የማንጸበል ነው ያለው? አዎ፣ ከቤተ መቅደሱ ስንገባ በግራ በኩል ስንወጣ በቀኝ በኩል የአጋይስት ዓለም የቅድስት ስላሴ ጸበል ማለት ነው። ከመንበሩ ስር ነው የሚፈልቀው። በምስራቁ በኩል ወደ ሩፋኤል ይሄዳል፣ በሰሜኑ በኩል ደግሞ ወደ ስላሴ ጸበል ይሄዳል ማለት ነው። ስለዚህ መነሻው ከዚህ ጋር ነው የሚነሳው ጸበሉ

በዚህ ወርድና ከዚህ ዋናው ባህሩ ጋር ይቀላቀላል ማለት ነው። ስለዚህ ይሄ ጸበሉ ይሄን ይመስላል። ከዚህ ጋር ያው በቱቦ ተቀብሮ ውጭ ላይ ለአገልግሎት የሚሰጠው በቱቦ ተቀብሮ በዚህ ይወጣል ማለት ነው።

ይሄ የቅዱስ ገብርኤል ጸበል ነው። ይሄም አገልግሎት የሚሰጠው በቱቦ ተቀብሮ ውጭ ላይ ይወጣል ማለት ነው። ጸበሉ መነሻ ወይም የሚጠራቀምበት ሴፍቲ ታንከሩ ይህን ይመስላል። ይሄኛው ደግሞ የቅድስት አርሴማ ነው። ያው እንግዲህ ሴፍቲ ታንከሩ ጸበሉ የሚጠራቀምበት ይህን ይመስላል። ያው እንግዲህ የቤተ ክርስቲያኑ ግማሹ ክፍል በፊትም የነበረ ነው።

ግማሹ ደግሞ እንደዚህ የአንድ ሜትር ያህል እንደዚህ ጣራው ክፍተት ነበረው። ያው እንግዲህ አባቶች እንትን ባሉት እኛ ለአገልግሎት ነው የመጣ ነው። በፊትም የነበረ ነው። በየትኛው ክፍለ ዘመን እንደነበረ አናቅም። ስለዚህ አሁን ባለው አጠቃላይ ታሪኩ ይህን ይመስላን። እይታው ቀጣዩ ወደ ቅዱሳን አጽም ነው የምንሄደው። እሺ፣ ይሄ የምናየው እንግዲህ አሁን የቅዱሳን አጽም ነው ማለት ነው። የቅዱሳን አጽሙ በዚሁ የተገኘ ነው።

ያው እንግዲህ ታሪኩን ከመጀመሪያው እንደነገርኋችሁ በሁለት ስድስት ጥር አራት ቀን ነው የተጀመረው። ጥር ሰባት ቀን እንግዲህ እግዚአብሔርን በዚህ በሱባኤ ከጠየቁ በኋላ የአጋዕዝተ ዓለም ቅድስት ስላሴ ጽላት በዚሁ ተገኝቷል ማለት ነው። በስምንት ደግሞ ይሄ የቅዱሳንምና የሶስት ቅዱሳን አጽም ለዘመናት ሲጸልዩ እግዚአብሔርን ሲያገለግሉ ከቆዩ በኋላ እኛ እንግዲህ የእነሱን ይሄ የማያምነው ትውልድ እኛም ደግሞ እነሱን አይተን በዚህ ምን ታሪክ እንደነበረ እንድናምን

ይሄ እንግዲህ በዚሁ ተገኝቷል ማለት ነው። ይህም እንግዲህ ሊገኝ የቻለው በቅዱሳን አባቶች ነው፣ ከአሰቦት ገዳም በመጡ አባቶች አማካኝነት። ስለዚህ የቅዱሳን አጽሙ ይህን ይመስላል ማለት ነው። በስምንት የቅዱሳን አጽሙ ተገኝቶ በዘጠኝ ደግሞ ብራና መጽሐፍ፣ ዳዊት፣ ድርሳነ ሰንመት ከብራና የተጻፉ መጽሐፍቶች በዚሁ ተገኝቷል ማለት ነው። ስለዚህ ይህን ይመስላል እንደ አጠቃላይ ታሪኩ። ቀጣይ ወደ አምሳለ ሲሆን የሚሆነው ጉብኝታችን

እሺ ይሄ የአምሳለ ስዕል መግቢያ በሩ ነው ማለት ነው። ያው እንግዲህ እየገባን ነው። ቀሪ ታሪኩን ውስጥ ላይ ገብቼ ማብራራላችሁ ይሆናል ማለት ነው።

እሺ ያው እንግዲህ ከመጀመሪያው እንዳብራራውላችሁ ከአሰቦት ገዳም በመጡ አባቶች አማካኝነት ነው እንግዲህ ሁሉ ስራ ሊሰራ የቻለው። እኛ ከኋላ ለአገልግሎት ነው ተጠርተን የመጣ ነው። እንግዲህ እግዚአብሔርን በሱባኤ ከጠየቁ በኋላ ጥር አራት ቀን ጀምረው በጥር ሰባት የአጋዕዝተ ዓለም ሥላሴ እንጽላት በዚሁ አግኝተዋል ማለት ነው። በስምንት የቅዱሳን አጽም ተገኝቷል በዘጠኝ

ብራና መጽሐፍቶች፣ ድርሳነ ሚካኤል፣ ድርሳነ ሰንመት፣ ታምረ ማርያም፣ የእመ ቤታችን ስዕል ከእንጨት የተሰራ አዎ፣ የቅዱስ ጊዮርጊስ ምስል እንደዚሁ፣ እንደ ክዳን የእመ ቤታችንን እንደ ክዳን ሆኖ የሚያገለግል የቅዱስ ጊዮርጊስ ስዕል በዚሁ ተገኝቷል ማለት ነው። ይሄ ደግሞ አምሳለ ሲወሩ ነው። አምሳለ ሲወር ማለት እንግዲህ እኛ በህይወት እያለን ብቻ ሳይሆን በህይወት ሳንኖር ወደት ልንሄድ እንደሚንችል

እንግዲህ ያው ወንጌል ሁልጊዜ እንሰማለን። አባቶች ያስተምሩናል፣ መምህራኖቹም ያስተምሩናል። ግን ስንቶቻችንን ተገብረዋለን የሚለውን ለሁላችንም ጥያቄ ነው። ይሄ ደግሞ አምሳለ ሲኦል ብለው አባቶች እንግዲህ እግዚአብሔር መንፈስ ቅዱስ እንደገለጸላቸው ማለት ነው። እስኪ ሰው ይሄን ጨለማ እንደዚህ እያስጎበኛችሁ ከተለያየ መንፈስ ያለባቸው ሰዎች ይድናሉ።

ከውስጡም ብዙ ተአምራትን ታያላችሁ። ይሄን እያየ ሰው ንስሐ ይገባል። ለብዙ ጊዜ መንፈስ ያለባቸው ሰዎች በቃ በተለ እንዲድኑ በቃ ራሱ እንግዲህ እግዚአብሔር በዚህ በቦታው ላይ በሰጠው ፈውስና ድኅነት ወይ እንግዲህ በአባቶቻችን መሪነት ብዙ ህሙማንና ከብዙ ከተለያየ ደዌ እየተፈወሱ እየዳኑ ብዙ ሰዎች ምስክርነት ሰጥተዋል። እንግዲህ እናንተም ደግሞ ያው እንግዲህ

ዛሬ ብቻ ሳይሆን ለቀጣይም በተደጋጋሚ ከመጣችሁ ተአምራቱን ከዚህ በተሻለ እናንተም ራሱ መግለጽ ትችላላችሁ ማለት ነው። ቦታው ያው ራሱን የቻለ ወንጌል ነው። ምክንያቱም ወንጌል እንደምንሰማ ሁሉ ይህን ደግሞ አይተን አይተንም ብቻ ሳይሆን ታመው የዳኑትን ሰዎች በቃ ከዚህ በላይ ወንጌል አለ ብዬ አላም ነው። ምክንያቱም ወንጌል በቃል እንሰማለን። በቃል ሰምተን ደግሞ ይሄ በተግባር ሰው ታሞ ከተለያየ በሽታ ሲድን ማየት

በቃ ከዚህ በላይ ወንጌል በተግባር አለ ብዬ አላስብም። ስለዚህ ይህን ይመስላል። በጣም ረጅም ነው ዋሻው። አዎ ቦታው ዋሻው አዎ በጣም ረጅም ነው፣ የ120 ሜትር ያህል ርዝመት አለው እንዳጠቃላይ። አሁን ግን ለጊዜው የምንጎበኘው ጎበኘው የ90 ሜትር ያህል ነው የምንጎበኘው። ቀሪ 30 ሜትሩን የኪዳነ ምሕረት ጸበል ስለሚፈስበት ወይም ደግሞ እንዳጠቃላይ ተሰርቶ ስላላለቀ

ለወደፊት በዚሁ ገብተን በዚሁ የምንወጣ ነው የሚሆነው። ስለዚህ ሰላሳ ሜትሩን ግን የኪዳነ ምህረት ጸበል ስለሚፈስበት ከዚሁ ለመቆም እንገደዳለን ማለት ነው። ስለዚህ ይሄም እንግዲህ እነሱ አባቶች እኛ እንግዲህ አገልግሎትም ጀመረ እና እንግዲህ ቦታንም የምናረክሰው ቦታንም የምንቀድሰው እኛንን ማለት ነው። ስለዚህ ይሄም ትዕዛዝ ተሰጥቶናል ወደታች የአስራ ሁለት ክንድ

ወይም የስድስት ሜትር ያህል ርቀት ወደ ታች እንዲቆፈር ማለት ነው። ይሄ ጸበሉ ከዚያ ወደ ውጭ ለአገልግሎት እንዲሰጥ ያው ለአባቶቻችንም በተነገረን መልእክቱ እንደዚያ ብለው ነገረውን ነበረ። አሁን ግን ለጊዜው ከዚህ ነው ጸበሉን እየቀዳን የምንሄደው። በፓምፕ ተስቦ ወይም ወደ ውጭ ለአገልግሎት እየሰጠ አይደለም። በሸክም ብቻ ወይም በባሊ ቀድተን ነው እያወጣን ያለ ነው። ስለዚህ ያው ቀሪ ስራ እንዳለው ብዙ አማላካቾች ነገሮች አሉ። ስለዚህ ይሄን ይመስላን ታሪኩ

ውድ ቤተሰቦቻችን፣ የዛሬው የቃል በቃል ፕሮግራማችን በዚህ ልክ መንፈሳዊ ቆይታ አደረገ። በሌላ መንፈሳዊ ጉብኝት እስከምንገናኝ ሰላማችሁ ይብዛ እያልኩኝ አምላክ እግዚአብሔር ሀገራችንንና ሃይማኖታችንን አብዝቶ ይጠብቅልን። አሜን።